ድርቅን በቀላሉ መቋቋም የሚችልና የአፈር ክለትን በከፍተኛ ሁኔታ በመቀነስ የአካባቢን ስነምህዳር ሊቀይር የሚችል የቆላ ቀርቀሃ በአባይ ሸለቆ አካባቢ ማልማት መጀመሩን የደጀን ወረዳ ግብርና ጽፈት ቤት አስታወቅም። ስራው ውጤት እየታየበት በመሆኑ ወደ ሌሎች ወረዳዎች ለማስፋት እየተሰራ መሆኑንም የምስራቅ ጎጃም ዞን ግብርና መምሪያ ገልጿል። ዘገባው የባልደረባችን ጌታቸው ገደፋው ነው። አብዮት ከፋለ ያቀርበዋል። በምስራቅ ጎጃም ዞን የአባይ ሸለቆ አካባቢ የተፈጥሮ ደን የሚጨፈጨፍበት ከፍተኛ የሆነ የመሬት መራቆት የሚታይበትና የስነ ምህዳር ጉዳት ያለበት አካባቢ ነው። አካባቢውን መልሶ በማልማት ወደ አባይ የሚፈሰውን ደለን ለማስቀረትና ምርትና ምርታማነት ለማሳደግ የደጀን ወረዳ ግብርና ጽህፈት ቤት ለአካባቢው ምቹ የሆነ የቆላ ቀርቀሃ በማልማት ላይ ይገኛል። የቆላ ቀርቀሃ የውሃ እጥረት ባለበት አካባቢ ድርቅን ተቋቁሞ ስነ ምህዳሩ ሊቀይር የሚችልና የአፈር ክለትን በከፍተኛ ሁኔታ የሚቀንስ የእጽዋት ዝርያ በመሆኑም ከ2013 ዓ ም ጀምሮ ማልማት መጀመሩን በደጀን ወረዳ ግብርና ጽህፈት ቤት የአባይ ጎርጅ መልሶ ማልማት ፕሮጀክት አስተባባሪ አቶ ጥላውን አፍራሽ ገልጸዋል። የቆላ ቀርቀሃን ወስደን ስናይ ለዚህ አካባቢ እንዴት ተመራጭ ሆነ ስንል በተለይ የቆላ ቀርቀሃ የውሃ እጥረት ባለበት አካባቢ ድርቅን ተቋቁሞ በተቻለ ሁኔታ ይህን አካባቢ ስነ ምህዳሩ ሊቀይር ስለሚችልም በስሩ አማካኝነት ደግሞ ስሩ እየሰፋ አጣብቆ ስለሚይዝ በስፋት ወደ አባይ የሚፈሰውን ደለል እና አፈር ለመከላከል አይነተኛ ዝርያ ስለሆነ እሱ ተመራጭ ሆኗል። ወረዳው የአባይ ጎርጅን መሰረት በማድረግ ከኢትዮጵያ ደን ልማት ጋር በጋራ አካባቢውን ለማልማት ስምምነት ላይ በመድረስ ወደ ስራ መገባቱን የደጀን ወረዳ ግብርና ጽህፈት ቤት ኃላፊ አቶ ጌታ ሰውሞኝ ሁዴ ተናግረዋል። ስራውም ውጤት እያመጣ በመሆኑ ጅምሩን የበለጠ በማስፋትናም አካባቢውን በቆላ ቀርቀሃ ለመሸፈን ጥረት እየተደረገ መሆኑን አንስተዋል። በዚህ ዓመትም ከ72000 በላይ የቆላ ቀርቀሃ ችግኝ መዘጋጀቱን ገልጸዋል። የኢትዮጵያ ደን ልማት በበጀት ሰፖርት ያደርገናል፣ በሙያ ሰፖርት ያደርገናል። ወረዳው ደግሞ አካባቢ ላይ ያለውን ኮሚኒቲ በማስተባበር ያን አካባቢ በቆላ ቀርቀሃ ለማልማት ጥረት እያደረግን ያለንበት ሁኔታ ነው ያለ። በወረዳችን ውስጥ ከዚህ በፊት በአንድ ቀበሌ ላይ ብቻ ነው ስንሰራ የነበረው። አሁን ግን ወደ ሶስት ቀበሌም አስፍተነዋል። አሁን ውጤት እያመጣና የተሻለ ደረጃ ላይ እየደረሰ ስለሆነ ከሶስትም ወደ አምስት ወደ ስድስት ብለን በተለይ ሁሉንም አባይ የሚያገኛቸው የአባይ ጎርጃ አካባቢ አባይ ተፋሰስ ቀበሌዎችን ቶታሊ በቆላ ቀርቀሃ ለማልማት እቅድ ይዘን እየሰራን ያለንበት ሁኔታ ነው ያለው። ሽፋኑንም ስንወስድ እስካሁን ከመቶ አስራ አራት ሄክታር በላይ በቆላ ቀርቀሃ የአርሶ አደር መሬቱን ጨምሮ የለማበት ሁኔታ ነው ያለው። ግን በጣም ውጤታማ የሆነ በተለይ የወል መሬትና እዛው አባይ አካባቢ ላይ ያለው የሎላንድ ባንቦ የምንለው ቀርቃ ነው። ስለዚህ እንደ ወረዳችን ጅምር ነው፣ ግን በሞዴል ደረጃ በዚህ ዓመትም 2015 ለ16 የተከላ ዘመን የምንተክልባቸውን ቦታዎች አስቀድመን የፊዚካል ስራ ሰርተንባቸዋል። በተፈጥሮ ሀብት ጥበቃ ስራ ሰርተናል። ኤክስዋይ ኮርዲኔት ወስደናል። ካርታ ሰርተናል። ችግኞችን አዘጋጅተናል። ስለዚህ ከ72 ሺህ በላይ የቆላ ቀርቀሃ ችግኝ አዘጋጅተን በዚህ ዓመት በአረንጓዴ አሻራም በመደበኛ ተከላም ለማልማት ቅድ ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። የአባይን ሸለቆ ተከትሎ ደጀን ላይ የተጀመረውን የቆላ ቀርቀሃ ልማት ወደ ሌሎች ወረዳዎች ለማስፋት እንደሚሰራ የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አቶ ፈንታውን ቸኮል ተናግረዋል። በደብረ ማርቆስ ዩኒቨርሲቲ ኢኒሽቲቭ የቆላ ቀርቀሃን ስራ ለመጀመር ታስቦ ስራ ተጀምሯል። አሁን የተጀመረው ደጀን ወረዳ ነው። አንድ ችግኝ ጣቢያ ያለን የተከላ ስራ ሁለት ዓመት ሆኖታል። ባለፈው ዓመት በስፋት አሳድገናል፣ በስፋት ተተክሏል። አሁንም የማኔጅመንት ስራው እጅግ በጣም ጥሩ ሁኔታ ነው ያለው። በዚህ ዓመትም የተሻለ ለማሳደግ ስራ እየተሰራ ነው ያለው። የአባይን ቤልት ይዞ የአባይን ቤልት ያለባቸው የአባይን ቀለበት፣ የአባይን ዙሪያ ወረዳዎቻችንን ለማስፋት ስራ እየተሰራ ነው ያለው። ወደ ነብሴ ምርጦ ለማርያምም እንደዚሁ በተመሳሳይ ይህን ስራ ለማስፋት የጥናት ስራ ተሰርቷል። ነገር ግን ስራው በፕሮጀክት ኢኒሼቲቭ የተጀመረ ስለሆነና አዲስ ስራ ስለሆነ እስካሁን ባለው ሁኔታ በጣም የሚያጓጓ የሚያሳሳ ውጤት ነው እየታየ ያለው። ከስራው አኳያ ግን ያን ያክል የሰፋ አይደለም። ነብሴ፣ ጎንቻ ሸበል እና ደጀን ወረዳዎች የቆላማውን አካባቢ ለማስፋት ስራ እየተሰራ ነው ያለው። ሁለቱ ወረዳዎች ጋር ኦልሬዲ ተጀምሯል። በተለይ ደጀን በዚህ ዓመት ለሶስተኛ ዓመት በስፋት የምንጠቅልበት ሁኔታ ነው ያለው። ነብሴ ማሳየ መለየት እና ማሳ ማዘጋጀት ስራም እየተሰራ እንዳለ ለማንሳት ነው። ስለዚህ የቀርቀሃ የቆላ ቀርቀሃ ስራም ትኩረት አድርገን የምንሰራበት ይሆናል። አይሆፕ የሰላሌ ዩኒቨርሲቲ እጁ አለበት። የሰላሌ ዩኒቨርሲቲና የደብረ ማርቆስ ዩኒቨርሲቲ በጋራ የሚሰሩት ፕሮጀክት አለ። ያ ፕሮጀክት እንደመነሻ ሆኖ ኦልሞስት የመንግስትም አንድ ፕሮጀክት ሆኖ ዞኑ ክትትል እያደረገበት ነው። ቅድም እንዳነሳሁት አንድ ደጀን ላይ አንድ የቆላ ቀርቀሃ ችግኝ ጣቢያ አለን ማለት ነው። ይህን ችግኝ ጣቢያ የምናሰፋ ይሆናል።